ሰማ ነው። ቅዱስ ቁርባን ላይ የገደሉት ለቅዱስ ቁርባን ነው የገደሉት። ወንድሞች አጥቺ ማልቀሻ አልወጣልኝ። አብሮ አደጌ ነው በሉት ፈርጌታ። እውነቴን ብላቸው አብሮ አደጌ አብሬ የቀደስኩት። እስኪ ዛሬ በመንበረ ፓትርያሪክ ቅድስት ማርያም ገዳም የተደረገውን አይተን ከዛ በኋላ ሀሳብ እንሰጥበታለን።

ይሄ ቤተክርስቲያን ከኋላ ታቦተ ህግ አለ፣ ከላይ እንደምትመለከቱት። ሰላም ሰላም፣ ጤና ይስጥልኝ ወድ ነው የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ትቆያችሁ? እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ኦርቶዶክሳን መንበረ ፓትርያሪክ ቅድስት ማርያም ቤተክርስቲያን የታየው ቪዲዮ ቁጣ ቀስቅሷል። በተጨማሪ በፕሮቴስታንት ጉያ ተደብቆ በቅዱስ ቁርባን የሚወደውን ካህን ገደሉት እያለ ፊቱን ሳያሳይ እያለቀሰ መስሎ የቤተክርስቲያን ክርስቲያን ቅዱስ ቁርባን ገዳይ እንደሆነ ሲያስተምር የነበረ አንድ ከዚህ ቀደም በኦርቶዶክስ ቤተክርስቲያን የነበረ አሁን ደግሞ የናጡት ነካሽ ሆኖ ሁልጊዜ ቅዱስ ቤተክርስቲያን ከመስደብ አላቀቅ ያለ ኤርሚያስ የሚባል ሰውዬ እንደዚህ እያለ እያስተማረ ነው ያለው እና ይህን ነገር በትኩረት ልናዩ ይገባል ብዬ አስባለሁኝ። መረጃውን ሙሉ መረጃውን ከቀሲስ ድበኩሉ እንሰማለን። በተጨማሪ ኮሜዲያኖች ቤተክርስቲያን የረዱ መስሏቸው በኮሜዲ ስራቸው ካህናቱን የእግዚአብሔር የቃል ኪዳኑን ታቦት የተሸከሙትን ሲያስቋቸው ነበረ። ትዳቸው ኦርቶዶክስያን ትኩረት አድርጋችን ጉዳይ ድታዩት ይገባል አውደ ምረቱን ከምስጋና ወደ ጨዋታ ቀይረውታል እና ይህን ጉዳይ በትኩረት ልናየው ይገባል ብዬ አስባለሁኝ። የማስደምጣችሁ ይሆናል። ሌላኛውም እጅግ አሳዛኝ መረጃ አለ። 47 ኢትዮጵያውያን የሞት ፍርድ ሊፈርርባቸው እንደሆነ ተሰምቷል ከሳዑዲ አረቢያ። እግዚአብሔር የሞትን ደብዳቤ ቀይርላቸው ማለት ወዳሉ። ይህን መረጃ የማስደምጣችሁ ይሆናል። ሌላኛው ደግሞ 12 ዓመት ለምኖ ታሪክ የሰራ ድንቅ የተዋህዶ ወጣት የሰራውን ስራ የምንሰማ ይሆናል። ሁላችሁም ይህን ቪዲዮ ላይክና ሼር በማድረግ ጀምሩት። ወደ መረጃችን ከመሄዳችን በፊት እጅግ ያስገርመኝን የሙሽሮች ቪዲዮ አይተን እንመለስና ቀጥታ ወደ ዛሬው መረጃ እንሄዳለን። ተከታተሉኝ በእውነት እውነት እነኝ ሙሽሮች ለመግለጽ ቃላት የለኝም። እንደ እግዚአብሔር በመንገዳቸው ሁሉ ይከተላቸው ከማለት ውጭ ምንም ቃላት የለኝም። እውነት ላቸዋለኝ። እስኪ ወደ መረጃው ሄድና እንከታተል። ከአርባ ሰባት በላይ የሚሆኑ ኢትዮጵያውያን የሞት ፍርደኞች የሞት ቅጣታቸው ከአረፋ በዓል በፊት ሊሆን እንደሚችል ተነገዝ። ኢትዮጵያውያን የሞት ፍርደኞች በሳውዲ አረቢያ በናጅራን እስር ቤት የሚገኙ ፍርደኞችም የሞት ቅጣታቸው መቼ ሊፈጸም እንደሚችል ስፔስፊክ ቀኑን ባለማወቃቸው ጭንቀት እንደደቀነባቸው ተናግረዋል። የልጆች ቤተሰብም የሀገራቸው መንግሥት ጉዳዩን በአስቸኳይ እንዲያይና የልጆቻቸውን ሕይወት እንዲታደግላቸው በእንባ እየተማጸኑ ይገኛሉ ተብሏል። ኢትዮጵያውያን በየሃይማኖታችሁ ሁላችሁም በጸሎታችሁ አስቡን ማለታቸው ተሰምቷል። ፈጣሪ የሞት ደብዳቤያቸውን ይቅረድላቸው ላለሁ ኦኬ እንግዲህ መረጃውን እንደሰማችሁት ነው። ያልፍልናል ብለው ወጥተው ከሀገር ተሰደው የእናትና የአባታቸውን ችግር ለመሸፈን የትን ወንድሞቻቸውን ጫማ ለመቀየር ተሰደው እኚህ ኢትዮጵያዊ ወንድሞቻችን እንደዚህ አይነት ዜማ ስንሰማ እጅግ እጅግ የሚያሳዝን ነገር ነው። እግዚአብሔር የሞት ደብዳቤያቸውን ይቀይርላቸው። የባህራንን የሞት ደብዳቤ የቀየረ ሊቀ መላእክት ቅዱስ ሚካኤል ከጎናቸው ይሁን። ኦርቶዶክሳያን ደግሞ በጸሎታቸው አስቧቸው። እህቶቻችን ወንድሞቻችን ስለሆኑ በጸሎታችሁ ልታስቧቸው ይገባል። ሌላ ምንም የምለው ነገር የለም። እጅግ የሚያሳዝን ነገር ነው። ለማንኛውም ይህ መረጃ ወደ ቀጣይ መረጃ እንይላለን። ተከታተሉ። ነው ወንድሞች፣ እህቶች፣ ወንድሞች አብሮ አደጌ አብረን እኩል ቀን አንድ ቀን ድቁን የተቀበልን አብረን የቀደስን አብሮ አፈርፋይጦ ያደገ በአንድ ወንዝ ላይ ያደግን ቀበበ ጉልላት ይባላል ወይ ዲያቆን በትረ የዛሬው ቀሲስ በትረ ነው ይሄ ድምፃዊ የዮሐንስ ወልደ ነጎድጓድ ዲያቆን የነበረ አሁን ቀሷል። ሰውየውም እኒህ ማለቂያ ካህኑም አባትም ምንት መጋቢያ መጋቤ ስብሐት አባ ገብረ ወልድን ለአስግቤት ቤት ጋር ያሉ ናቸው። አልሞቱም። በሕይወት ነው ያሉት ወንድሜን በስጋ ወደሞ ገደሉት ያለው ልጅ አሁን ላይ ቀዳሽ ነው። ቀብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆኑን የምፈልገው ብሎኝ፣ የጥቅምት መድኃኒዓለም በሉት ቆንጅ፣ የሚያምር ልጅ አልኳችሁ። ድምጽ ሁሉ እንደዚህ እንደሰማችሁት ነው፣ ሰማነው። እንግዲህ አበው በቅዱስ ቁርባኔ የገደሉት ወንድሞች ናቶች። በቅዱስ ቁርባን ነው የገደሉት። አልቀሻ አልወጣልኝ። አብሮ አደጌ ነው በሉት። በርጌታ እውነቴን ነው ብዬ እምላቸው አብሮ አደጌ። አብሬ ቀደስኩት፣ አብሬ ቀደሱት። አንድ ቀን ነው ከብፁዕ አቡነ ናትናኤል ልጅ ድቁና ስልጣን የተቀበል ነው በሉት። በቅዱስ ቁርባን እነኚህ፣ አውሬዎች፣ ቤት ውስጥ የተሰገሰጉ አውሬዎች። አሁን ወንድሜ እዚህ ባላምበራስ እንደሚናገረው መርጌታ እንደሚናገሩት ቆሞስ እዚህ አሉ። ይታወቃል። የሰራዊት ጌታ እግዚአብሔር ያም ቤት ይፍታል።

የሚገርመኝ ማልቀሱ እኮ ነው። ማለት በውሸት የጠቅሰ እኔም አቀው ድራማ ሲሰሩ ተዋናዮች አርቲስቶች ናቸው ሲያለቅሱ

ጠብቀን ለምን ያደግን በቅዱስ ቁርባን ሄደ የገደሉት ለመምህራችን ቀሲስ ደበክሉ እግዚአብሔር ያክብርልን ማለት እወዳለሁ። ይህ ሰውዬ ግን የቅዱስ ቤተ ክርስቲያን ቅዱስ ቁርባንን ለማጠልሸት ሲል የተጠቀመውን ነገር ያልሞተውን ሰው ሞቷል ብሎ የሐሰት ትርክቱን የሐሰት ወሬውን እየነዛ ነው ያለው። እንግዲህ ብዙ ፕሮቴስታንቶች በዚህ ጉዳይ እንደ ትክክለኛ የሆነውን መንገድ እያጨለመባቸው ነው ያለው። ወደ ቅዱስ ቤተክርስቲያን እንዳይመለሱ፣ እንዳያዩ እያጨለመባቸው ነው ያለው። ይህ ሰውዬ ፈጣሪ ልቦና ይስጥህ። እውነት በጣም የሚያሳዝን ነገር ነው። አንዳንድ ጊዜ ስለዚህ ስለ ኤርሚያስ የሚባል ሰው ሳስብ በጣም ነው የማዝነው እውነት ላቸዋለኝ በቃ ከቅዱስ ቤተክርስቲያን ላይ አንድ ቀን አይወርድም ሁልጊዜ ስድብ ሁልጊዜ ማጥላላት እንደዚህ ያለ ነገር እውነት በዘራችሁ አይድረስ መድኃኔዓለም ላቸዋለኝ እንደዚህ ያለ ውሸት እንደዚህ ያለ ማቅበርበር በዘራችሁ አይድረስባችሁ እስኪ ዛሬ በመንበረ ፓትርያሪክ ቅድስት ማርያም ገዳም የተደረገውን አይተን ከዛ በኋላ ሀሳብ እንሰጥበታለን ይህ ቪዲዮ ለካህኑ ለራሳቸው እና እዛ አካባቢ ላሉ ምዕመናን እንድታደርሱልኝ ስል በትትና ጠይቃለው። ሼርና ኮፒ ሊንክ አድርጉልኝ። በመጀመሪያ ገዳሙ ረጅም ሰዓት እንዳቆያቸው ይናገራሉ። በምን ይናገራሉ? በአመጣጣቸው። ለምን አመጣጣቸው ምን ይናገራል? ፍጥነታቸውን ይናገራል። ፍጥነታቸው ምን ይናገራል? ድካማቸውን ይናገራል። እንደደከማቸው፣ በጣም እንደደከማቸው ያሳያል በእርግጥ ማንኛውም ካህን ታቦት ያነሳል፣ ያከብራል። ግን ረጅም ሰዓት እንደቆዩ ማሳያው ምንድነው? ቀስ ብለው መምጣት ሲገባቸው በጣም ዝለው ደክመው ከመሆኑ የተነሳ ለመቼ ገብቼ ባሳረፍኩት አይነት አካሄድ ነው እየሄዱ ያሉት። እንደው ከተቻለ እንደ ሐሳብ ከተቻለ ረጅም ሰዓት መቆሙ ትንሽ ቀነስ ብናደርግላቸው፣ ረጅም ሰዓት ያሉ አገልግሎቶችን እንደው ትንሽ ቀነስ ማድረግ ብንችል መልካም ነው። ረጅም ሰዓት መቆም በጣም ከባድ ነው። ለዛውም ታቦት አክብሮ መቆም ከባድ ነውና አንደኛ ከወደ ኋላ ረጅም ሰዓት ረፍት እንዲያደርጉ ብናደርግ ሁለተኛ ደግሞ ታቦት ከተነሳ ከከበረ በኋላ ከዑደቱ በኋላ ያሉት አገልግሎቶች አጠር አጠር አድርጎ እንደው እንዳይደክሙ እንዳይዝሉ ማድረግ ቢቻል እንደ ሀሳብ ለገዳሙ ጥያቄ ያቀርባለኝ ሁለተኛው ደግሞ ካህኑ ነው ካህኑ በእርሶ ላይ ያየሁት ነገር ጫማዎትን መያዞት ብቻ ነው ትንሽ ሀሳብ ልሰጥበት የወደድኩት ጫማዎትን መያዞት አንደኛ ጫማዎትን መያዞት ለምን አስፈለገ በመጀመሪያ ደረጃ ጫማው እዛ ጋር ምን ያደርጋል ሲጀመር ጫማውን ለምን አደረጉት በባዶ እግር ነው ታቦት የሚከበረው ሲጀመር መሬቱ እንግዲህ ሴራሚክ ነው ከዛ ደግሞ ቀጥለው ምንጣፍ አለ በዛ ላይ ካልሲ እያለ ደግሞ ጫማ ማድረጓ ምን ያደርጋል አባቶቻችን እኮ በሳሩ ላይ በቅጠሉ ላይ በድንጋዩ ላይ በኮረቱ ላይ በእሾኩ ላይ ነበር ሲሄዱ የነበረው አይደለም እንዴ አሁን እኮ ነው ሲመጣ ታዲያ ሲሻሻል ጭራሽ እኛ እንረሳለን አሁን እኮ ነው ጭራሽ በእግራችን መሄድ የነበረብን ግን እኛ ይህንን ማድረጋችን ተገቢ አይደለም ጫማ አያስፈልግም በጫማ ታቦት ማክበር ተገቢም አይደለም ከዛ ደግሞ ቀጥሎ ጫማ እንኳን እሺ ይሁን ይደረግ እንኳን ቢባል ታቦት አክብሮ ጫማ ይዞ ቢያንስ ሌላ ሰው አውልቆ ቢይዝሎት እኮ ይሻላል። አባታችን ቢይዝሎት ይሻላል። አውልቅልኝ ማለት እኮ ይሻላል እኮ አባታችን። ግን ይሄ ተገቢ አይደለም። ባንድጆ ታቦት ይዘው ባንድጆ ጫማ፣ ለዛውም ከፍ ያደረጉት በጣም በጣም። ይሄ ትልቅ ስህተት ነውና እባክዎትን ለማስተካከል ይሞክሩ። በጣም ለማስተካከል ይሞክሩ። በእርግጥ ኔ የመናገር ስልጣኑም ሞራሉ ምንም የለኝም፣ ግን እንደው ያየሁትን ነገር ትንሽ እንደው ለማስተካከል ብቻ የራሴን ሀሳብ ላስቀምጥ በሚል ነው። ሦስተኛው ደግሞ ምዕመናን ነው። ምዕመናን ታቦቱ ሲመጣ እንደ መራቅ እንደ መሸሽ፣ ቀርባችሁ ሴቷን እንደተመለከታችኋት አይታችኋታል። ሴቷን ይወላችሁ አጎንብሳለች፣ መጎናጸፊያው በላይዋ ላይ እንዲህ ጠርጓት ነው ያለፈው። ይሄ በረከት የሚያሰጥ መስሎሽ ነው፣ በረከትን አያሰጥሽም። ጭራሽ ቅስፈት ነው። ራቅ ነው ማለት ያለባችሁ ታቦቱ ሲመጣ ራቅ ነው፣ ሰፋ አድርጋችሁ ራቅ ነው ማለት ያለባችሁ እንጂ እንደዚህ ተገቢ አይደለም። ከዛ ቀጥሎ ደግሞ መቅደሱ በር ላይ ደግሞ ሲገባ ታቦት ዝርግት ድይ ኖር አይደለም። ድህነትን ከፈለጋችሁ ንስሐ ገብታችሁ ስጋ ወደሙን አትቀበሉ። ምንም ቢያንደባልን ነገር ጸበል አትጠመቁም። እንዶ በሌላ ጊዜ መጣበታለሁ። ስጋው ደግሞ ሲመለስ ስጋው ደግሞ ያረፈበት እንትኑ ስጋው ደግሞ ቆመበት የነበረበት ቦታ ላይ እምትንደባለሉ አላችሁ እሱን በሌላ ቪዲዮ መጣበታለሁ ግን ይሄ ታቦት የተራመደበት ላይ መንከባለል ይሄ ተገቢ አይደለም በቃ በጣም በጣም ትልቅ መስተካከል ያለበት ነገር ነው ግን ደግሞ ቦታው ደግሞ መንበረ ፓትርያሪክ ነው ደሞ በጣም ትንሽ ከበድ ይላል ለማንኛውም ካስቀየምኳችሁ በጣም ይቅርታ እንደው የራሴን አሳብ ላስቀምጥ በሚል ነው እንግዲህ መልካም በዓል ይሆንላችሁ። ኦኬ። ይህኛው ደግሞ በትናንትና ዕለት በመንበረ ፓትርያሪክ በቅድስት ማርያም ቤተክርስቲያን የተቀረጸ ቪዲዮ ነው ማለት ነው። ነገር ግን በዚህ ጉዳይ ላይ አንዳንድ ሀሳቦችን መናገር እፈልጋለሁ። ወንድማችን ብዙውን ገልጾታል ማለት ነው። አባቶቻችንን የመተቸት ሞራልም አቅምም የለኝም። ከወዲሁ ቅርታ ጠይቃችኋለሁ ወደ ኦርቶዶክሲያን። ነገር ግን አንድ ነገር ማለት እፈልጋለሁ እዚህ ጋ ይህ ቪዲዮ እያሳየን ያለው ለቅዱሱ ታቦት ያለን ክብርና ለጫማችን ያለን ክብር አንድ መሆኑን እኩል መሆኑ ነው እያሳየን ያለ ነው። ይህ ትክክል አይደለም። ለምሳሌ በገጠር ያሉ አብያተ ክርስቲያናት እንደዚሁ ዓመታዊ ክብረ በዓል በሚሆንበት ሰዓት፣ ለምሳሌ ጥምቀትን ማንሳት እንችላለን። በጥምቀት ክብረ በዓል ጊዜ ካህናት አባቶቻችን ጫማቸውን አውልቀው ብዙ ሜትር በባዶ እግራቸው እሾክ እየወቃቸው እንቅፋት እየመታቸው መሬቱ እያቃጠላቸው ይህን ቅዱስ ታቦት ይዘው ታቦተ ሕጉን አክብረው ወደ መንበሩ የሚመልሱ ካህናት አባቶቻችን አሉ። እኚህ አባቶች ታዲያ ምን እንበላቸው? ማንቱ የለ እንዲ ይሄ አሜሪካ የሰው ገራዥ ማለት እኮ ነው። ተስማምቷል እንግዲህ አሁን የአሜሪካን ሀገር ደርሼ ያው ስንት ጊዜ ሆነኝ ከሄድ ወደ የተወደዳችሁ ዶርቶዶክሳ ይድን መረጃ ኦርቶዶክሳዊ ከሆንክ በደንብ አድርገህ ሼር፣ ኮፒሊንክ ሪፖስት በማድረግ በማድረግ ሁላችሁም ስብራችሁን አሳዩ። እንግዲህ ተመልከቱ። ይሄ ቤተክርስቲያን ከኋላ ታቦተ ሕግ አለ ከላይ እንደምትመለከቱት ታቦቱን የያዙ ታቦቱን ያከበሩ ካህን አሉ፣ የቤተ ክርስቲያን አስተዳዳሪዎች አሉ፣ ምዕመናን ተጋብዘዋል። በእርግጠኝነት በዓለ ንግሥ ነው፣ በዓለ ክብር ነው፣ እግዚአብሔር በሚከብርበት ነው። ንቡ ቅዱስ ሚካኤል ይላል፣ ከላይ እንደምትመለከቱት። በዚህ ላይ በዐውደ ምህረቱ ላይ ኮሜዲያኖቹ መጥተዋል። ንፍልፍሉ ኮሜዲ ነው የሚያቀርቡት። ህዝቡ ይስቃል፣ ካህናቱ ይስቃሉ፣ አስተዳዳሪዎቹ ይስቃሉ፣ ዲያቆናቱ ይስቃሉ፣ ታቦተ ሕጉን የያዘው ካህን ይስቃል። ምክንያቱም የቀልድ መድረክ ሆኗል ዓለማዊ ስራ ላይ የሚያቀርቡትን ቀልድ አምጥቶ እዚህ እየቀልሉ ይገኛሉ የት በእግዚአብሔር አውደ ምሕረት ፊት እዚህ ጋር ኮሜዲያኖቹ ነፍልፍሉ ምንም ጥፋት የለባቸው እነሱ የበረከት ስራ የሰሩን የመሰላቸው እቺን አድርገን እንደው ለእግዚአብሔር ቅናት ይዟቸው የቤተ ክርስቲያን ፍቅር አቃጥሏቸው እቺን አድርገን ቤተ ክርስቲያኒቷ እንደው ከፍ ካለች ብለው በሞያቸው ቤተ ክርስቲያን ያገለገሉ ጥፋት የለባቸው አዘጋጁ የደብሩ ኮሚቴ አዘጋጅ፣ አስተዳዳሪዎች፣ አለቃው ሁሉም በአጠቃላይ ይህንን ዝግጅት ያዘጋጀው ግን ሊጠየቅ ይገባል። ኦርቶዶክሳውያን በእግዚአብሔር ቤተ መቅደስ ፊት ለፊት የክርስቶስ መከራ የሚነገርበት ሕማሞ የሚወሳበት በክርስቶስ መከራ በምንጨነቅበት ቤተ ክርስቲያን ሆነን እግዚአብሔር ፊት ቆመን እግዚአብሔርን በምናወደስበት ሰዓት በዛች ቅጽበት ታቦተ ሕጉን የያዙት ካን ከመጸለይ ይልቅ እንዲቀ እንዲስቁ እየተደረገ ምእመኑ እግዚአብሔርን እያሰበ ከማመስገን ይልቅ በቀልድ እንዲስቅ ሲደረግ መቼ ነው ዝምምን? እስከ መቼ ነው ዝምምን? ነው አላማቸው? ገንዘብ ፍለጋ ነው። አስተዳዳሪዎቹ ወይ አጠቃላይ ያሉ ሰዎች በዚህ ቢባል በዛም ገንዘብ ብቻ ይምጣ። ስርዓት፣ ትውፊት፣ የአባቶቻችን ክብር፣ የቤተ ክርስቲያን ልዕልና ምንም ግድ የላቸውም። አሁን አሁን ያሉት አስተዳዳሪዎች አብዛኛዎቹ ቦታ ላይ የምንመለከታቸው፣ በዚህ አያያዝ ነገ ዘፋኝ ይመጣል። ዘፋኙ መጥቶ የዘፈነ ገንዘብ ይሰበስባል። አትጠራጠሩ። አርቲስት መጥቶ ተለማምዶ ላይተናል መምጣት ክፋት አለው እያልን አይደለም። ዓለማዊ ስራ ላይ ያለ ሰው ዓለማዊ ስራውን እዛው አድርጎ ይምጣለቀ ቤተክርስቲያን ቤተ ክርስቲያን ስንመጣ እንደ አንድ የቤተ ክርስቲያን ልጅነት ነጠላ ለብሰን ዝቅ ብለን ማገልገል፣ አውደ ምረት መውጣትም አይገባንም። ገንዘብ ሲሰባሰብ እዩ፣ የሆነ ነገር ሲመጣ እዩ። አርቲስቱ ኮሜዲያኑ ምኑ ምኑ ምኑ መጥቶ አውደ ምረት ነው የሚመጣው። አውደ ምረት ላይ መጥቶ ደግሞ ስራውን ይሰራል እሱ በረከ ስራ ይሰራ ነው የሚመስለው። አግባብነት የሌለው ነገር ይህ የተደረገ ነው። እንዴት እንደተሰማኝ አላውቅም። ከገንዘብ በላይ ማሰብ እንዴት ከበዳችሁ አባቶች? ወይ ነገ ይሄ ትውልድ እንዲህ ካደረግን ነገ የሚመጣው ትውልድ ምን ሊያመጣ እንደሚችል ማሰብ ቀላል ነው። ታዋቂ የሆነ ዘፋኝ፣ ተጽዕኖ ፈጣሪ፣ ፊልም ሰሪ አለ የተባለ በምንም ዓለም ላይ የሚታወቅ በክፋትም ነገር የሚታወቅ ሰው አውደ ምረቱን መቶ ይቆጣጠረዋል። ለምን ገንዘብንም የሚፈለገው ይህን ሰው ያቀርቡታል። እስከመች እስከመች የመጋቢ አዲስ ኢንጂነር ነቃ ጥበብን የመጨረሻ አጭር ቪዲዮ ተካትል እንመለስ ወንድማችሁ የሎን መብራቱ ነኝ ሀሳብ ሴቶቻችሁን አስቀምጡልኝ ያሮስ የእናንተ መኛም ነው ዩቲዩብ ላይ በደንብ ሰርተነዋል እናንተን ለማዝናናት አይደለም እዚህ የምንመጣው ለማሳቅ አይደለም ለመቀለል አይደለም ብንመጣው በክርስቶስ መከራ ልናሰቃያችሁ ነው እዚህ የምንቆሙ ወንጌል ብለን የምንጠራው እሱን ነው ጣት እንደገለጥኩት ለቅሶ ነው ትዝም ይልህ መከራ ነው ትዝም ይልህ ያ ማለት ደግሞ ከዚህ ዓለም መውጣት መለየት ከርኩሰት ማምለክ ማለት ወንጌል የሚባለው ይ ብስራት ሲነገር፣ ደስታ ሲነገር፣ ፈንጠዝያ አይደለም። ሰማያዊውን ዓለም ለመውረስ በዚህ ዓለም እያዘኑ እየተከዙ መኖር ነው። ቅዱሳን እንደሱ ነው የኖሩ። እመቤታችን እንደዛ ነው የኖረችው። ስለ ተክለ ሃይማኖት ህንፃ ማሰሪያ እያለ ለ አስራ ሁለት ዓመታት ገቢ በማሰባሰብ ድልን የተቀናጀው ወጣት። ይህ ወጣት እንግዲህ በወላይታ ሶዶ ከተማ ነዋሪ ሲሆን በወላይታ ሶዶ መናሪያ የማይጠፋው ይህ ወጣት እንግዲህ አውቶቡስ ውስጥ በመግባት እንግዲህ ለ አስራ ሁለት ዓመታት እንግዲህ ህዝቡን ስለ አቡነ ተክለ ሃይማኖት ህንፃ ማሰሪያ እያለ እየተማጸነ ህዝቡን የማያሳፍረውም ለህንፃ መቅደስ ማሰሪያው ይሰጠዋል። ይህም ሰው እንግዲህ በሰላም ያስገባችሁ እያለ ከመኪናው ይወርዳል። ይህ ወንድማችንም ጠንካራና ብርቱ ልብን ያለው ይኸው እግዚአብሔር አድርሶት አሁን ላይ ለህንፃው ምርቃት አድርሶታል። የወላይታ ደብረ መንክራት አቡነ ተክለ ሃይማኖት ገዳም ቤተ ክርስቲያን እንግዲህ የፊታችን ግንቦት 24 ይመረቃል። ሁላችሁም ኦርቶዶክሳውያን እንድትገኙ ጌታችን ኢየሱስ ስለ ሁላችን ሞተና በሦስተኛው ቀን ከሙታን ተለይቶ ተነሳ እና በዛው በትንሳኤው የእኛንም ትንሳያችን ሞተን እንደማንቀር ይልቁንም እንደምንነሳ አረጋገጠልንና፣ አርባኛው ቀን ላይ ደግሞ በክብር ሐዋርያቱ ራሳቸው እያዩት ከፍ ከፍ እያላረገና በአባቱ ቀኝ ተቀመጠ። እና በዚህ በእርገት ውስጥ ደግሞ ለእኛ የሰጠን ትልቅ የሆነ ተስፋ አለ። ይህም ምንድ ነው? ጌታ ኢየሱስ ልክ በዮሐንስ ወንጌል ምዕራፍ ስድስት ላይ እንደተናገረውም አስቀድሞ ወደ ነበረበት ወደ አባቱ ክብር ከፍ ከፍ እያለ ሲመለስ፣ ማለትም በስጋ በመለኮቱ በሁሉም የሞላ ቢሆንም በስጋ ከፍ ከፍ ካረገ በኋላ ደግሞ ቅዱሱ መንፈስ በእኛ ላይ ላከ ተስፋ እንዳስደረገን ማለት ነው እና መንፈስ ቅዱስን ሲልክ በዛ በመንፈስ ውስጥ የሆነ ተስፋን አስቀምጠ። ይህም ተስፋ ጌታችን ኢየሱስ ሞቶ ተነስቶ ደግሞ ከፍ ከፍ ብሎ አድርጎ የሚኖር ከሆነ ከአባቱ ጋር እንግዲህ ያው ስለ እኛ ደግሞ የሰጠን ተስፋ ምንድን ነው? እኛም ሞተን አንቀርም። አዎ እንነሳለን። ተነስተን ደግሞ እርሱ ወዳለበት ስፍራ ደግሞ እንሄዳለን፣ ወይም እርሱ ኢየሱስ መጥቶ ይወስደናል። ልክ ዮሐንስ ወንጌል ምዕራፍ 10 ላይ በአባቴ ዘንድ መኖሪያ አለ በዛ መኖሪያ አዘጋጅላችኋለሁ እያለ እንደተናገረው ጌታ ስጥ በዛ መኖሪያን ያዘጋጅልናል። ስለዚህም ይመጣል። ይመጣና ዳግም ከእርሱ ጋር እንሄዳለን፣ ሁልጊዜም ደግሞ ከጌታ ጋር እንኖራለን። ልክ ቅዱስ ጳውሎስ በመጀመሪያ የተሰሎንቄ መልእክቱ ምዕራፍ 4 ቁጥር 17 ላይ እንደተናገረው ነው። ጌታ ኢየሱስ ዳግም እንደሚመጣ ከእርሱ ጋር ደግሞ እንደሚወስደን ይናገርና እንዲሁም ሁልጊዜ ከጌታ ጋር እንኖራለን ይላል። ክርስቲያኖች፣ ይህ ለእኛ በጣም ትልቅ ተስፋችን ነው። እዚህ ሞተን የምንቀር አይደለንም። ለተወሰነ ዓመታት እዚህ እንኖራለን፣ 6ሳ7ሳ ማርያም ግፋቢል መቶና መቶ ሀያ ዓመት እንኖራለን። ከዛ በኋላ ግን ስፍር ቁጥር ለሌለው ዓመት ለማይገደበው ለዘለዓለም ሁልጊዜ ከጌታ ጋር እንኖራለን። በዛ መኖር ያለኛል ያዘጋጅልን ይሄዷል። እርሱ ወደ ወጣበት ደግሞ እኛን የሚወስደናል ብለን የምናስብበትና በጣም ትልቅ ተስፋ የምናደርግበትን ነገር ነው የሰጠን። ይሄንን ልናስብ ይገባል። ይቆያል። ኦርቶዶክስ ከሆናችሁ በጨራሽ ቪዲዮ አታሳልፉት፣ ምክንያቱም በቤታችን የተሰከሰኩ መናፍቃንን ማጋለጥ ስላለብን። መልካም ወጣት ሲደርስ ነገር ይፈልጉኛል። መልካም ወጣት ሲደርስ ይቋጫው በቃ። ዓመቱም ሙሉ ሲሰሩ የነበሩትን ነጠላ መልካም ወጣት ሲደርስ ነው የሚቋጩት። እንዲህ እንዲህ እያደረጉ መልካም ወጣት በየሚ ይህንን ቪዲዮ ከሌላው ጊዜ በተሻለ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደረጉ ልንፈልጋል። ሰላም፣ ዲያቆን አቤ አንድ ነገር መናገር ፈልጋለሁ። ይቺ የምትቋጫው ነጠላ እሷን ነጠላ እኔ ራሴ አደግድጊያት የ2017 የመጀመሪያውን ዙር ከተቻለ እዛው አዋሳ በማር ደስ ይለኛል። አመሰግናለሁ። እሺ፣ እንግዲህ እንደሰማችሁት እንግዲህ ዲያቆ ነኝ ብሏል። እናም ደግሞ እንግዲህ ፕሮፋይሉንም ቼክስ አደርገው እንግዲህ የክህነት ልብሱን ለብሶ ፕሮፋይሉም እንደዛ ነው የሚያሳየው። መናገር የምፈልገው እንግዲህ ይህ ልጅ በድቁና የሚያገለግልበት ደብር ካለ ወይም የምታቁት ከሆነ እንግዲህ እዛ ደብር ላይ ያላችሁ ምዕመናን የምታቁት ከሆነ ይሄን ሰው እንግዲህ ከአገልግሎት የሚሰጥ ከሆነ አሁንም እዛ ውስጥ እንግዲህ የሚያደርገው የምንፍቅናውን ነገር እየዘራ ነው ማለት ነው። ስለዚህ ከታች ያሉትን ከእሱ በታች ያሉትን ሰዎች በጣም ስለሚበክል እንግዲህ የሚያገለግልበት ደብር ያላችሁ ሰዎች የሚገባውን እርምጃ ልትወስዱ ነው የማስጠነቅቀው። በጣም የሚገርመኝ ነገር ብዙዎቹ ማህተብ አርገው ነጠል አርገው ኦርቶዶክስ ነኝ ብለው የምንፍቅና ትምህርት የሚዘሩ ብዙ ሰዎች አሉ። የእውነተኛ ወንጌልን የምታስተምሩ ከሆነ እውነተኛ ወንጌልን የምታስተምሩ ከሆነ ለምንድን ነው እንደ ሐዋርያቱ እንደነ ጴጥሮስ እንደነ ጳውሎስ ፊትለፊት ተጋፍጣችሁ እስርም ይምጣ ዱላም ይምጣ ምንም ቢመጣ የእውነተኛ ወንጌል ከያዛችሁ ለምን እውነተኛ ነው የያዝነው ነገር ብላችሁ ወጥታችሁ ዓለምን አትናገሩም እንደሌሎች እንደ ነዝስተው እንደነ በጋሻው ማለት ማንም እኮ የሚያስገድዳችሁ የለም። ነገር ግን እናመልከዋለን፣ እንሰብክለታለን፣ ወንጌል እናስተምርለታለን የምትሉት አምላካችሁ በውሸት የምታደርጉት ነገር እንዴት እንደሚያስደስተው አይገባኝም። ማስመሰል አይሉን ነው። በሃይማኖት ወይም ደግሞ በእምነት ጉዳይ ከተለዋለሁ ለምትሉት አምላክ መዋሸት፣ ማስመሰል ምን እንደሚጠቅም አላውቅም። ከዛ ውጪ እኛ እንግዲህ ከዮናታን ጋር ምንም አይነት ችግር የለብንም እውነቱን ለመናገር መልካም ወጣት ይበል፣ መልካም ሽማግሌ ይበል፣ ወጣት ማዕከል ይበል፣ ምንም የሚመለከተን ነገር የለም። ግን እዛ ቦታ ላይ በስህተት ሰዎች ወይም ደግሞ ክርስቲያኖች በሰዎች ስህተት በገንዘብ በተለያዩ ምክንያት እንዳይሄዱ ውሸት እንደሆነ ያ ነገር ደግሞ ከመናገር ወደ ኋላ አንልም። ይሄ የሚደብረው ካለ ምንም ማድረግ አልችልም። ከመናገር ደግሞ ወደ ኋላ አንልም። ስለዚህ እንግዲህ አንተ መልካም ወጣት ሄደ እንግዲህ ተምረህ የምትለወጥ ከሆነ መሄድ ነው ብራዘር። የሆነ ቤተክርስቲያን ውስጥም ሆነ እዛም ሆነ ግን ሰዎችን ስለምትበክል አንዱን ብትመርጥ መልካም ነው። እንዳልኳችሁ ግን ይህንን ሰው የምታውቁት ያለበትን ደብር የምታውቁ ሰዎች ካላችሁ እንግዲህ ለአስተዳደር መንገድ ነው። ምክንያቱም ምንፍቅና እንደ ካንሰር ነው። አንተም ብትሆን እንዳልኩ በግልጽ ወተህ መንገድ ላይም ወተህ፣ ዋትቨር የትም ቦታ የምታደርገው ማድረግ ነው እንጂ ተደብቀ ማስመሰል አይጠበቅብህም ብራዘር።